ሰላም ቤተሰቦቼ፣ እንዴት ናችሁ? ሰላም ናችሁ? ያው ዛሬ ቲክቶክ ላከልኝ አንድ ነገር እያላችሁ መጥቻለሁ። በጣም መስራት የምፈልገው ቪዲዮ ነበር። ይህን ቪዲዮና ዛሬ ሞቶ ወልድኝ ቲክቶክም ልኮልኝ መስራት ችያለሁ። ይሄ ሻምፑ ቀለም ይባላል። ብዙዎች አፍሽቃቁታላችሁና ከዚህ በፊት እኔ በጣም ከገበያ ላይ ከመውጣት በፊትና በጣም ብዙ ሰው ሳያስተዋውቀው በፊት ስለዚህ ሻምፑ ተናግሬ ነበር፣ ግን ሰሚ አጥቼ ነበር። በጣም ብዙ ሰው ሰሚ አጥቼ ነበር። እኔ ድሮ ሲወጣ ተናግሬ ያለ ስለዚህ ሻምፑ ማለት ነውና ይህን ሻምፑ ምን አይነት ኤጅ አላቸው ሰዎች መጠቀም ምን አይነት እድሜ ላይ ያሉ ሰዎች መጠቀም እንዳለባቸው የፀጉራቸው ሁኔታ ምን አይነት ሁኔታ ላይ እንዳለ ሰዎች እንዲጠቀሙ ጥዬ ተናግሬ ነበር ግን ሰሚያ ጥቼ ያው እንደምት እንደሰማችሁትም እንደምታውቁትም የገቡሶዎችን ፀጉር እያበላሸ ይገኛል። ግን አጠቃቀሙን ስላላወቃችሁበት ነው እያበላሻችሁ የተገኘው እንጂ ሻምፖ መጥፎ ሆኖ አይደለም፣ ወይ ደግሞ የሻምፖ ቀለምነቱ መጥፎ ሆኖ አይደለም። ግን ብዙዎቻችሁ አጠቃቀሙን አላወቃችሁበትም። አጠቃቀሙን አላወቃችሁበትም ስል ይህንን ሻምፖ መጠቀም ያለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን ነው። ብዙዎቻችሁ አላወቃችሁት፣ ወይ ደግሞ የሚሸጡት ሰዎች በግልጽ ያልነገሯችሁ፣ ደግሞ የማያውቁ ሰዎች ናቸው ይህንን ይሸጣሉ። በተለይ እንደዚህ የጸጉር ቀለሞች አንዳንድ ቆዳ ነክ ነገሮች ምናምን ስትገዙ ከባለሙያ ጋር ተማክራችሁ ብትገዙ ብዬ እመክራለሁ። ኦልሬዲ ያለፈ ታሪክ ነው፣ ግን አሁንም የምትጠቀሙ ሰዎች ካላችሁ ያው እውነትን ተናግሮ ከመሸበት ማደር ማለት ነውና ሻምፑ መጠቀም ያለባችሁ ያለ ሰዎች ናችሁ። እኔ ብዙ ሰዎች ትሉኛላችሁ፣ ፊትለፊት ላይ ይሄ ትሽ ሰው ፊትለፊት ላይ ሽበት አለችብኝ እዚች ጋር ማለት ነው። አሁን ብዙ አይታይም ና በጣም የምታምር ሽበት አለችብኝና ብዙ ሰዎች ይጠይቁኛል፣ ቃል ለምንድን ቀለም አትቀብኝ ወይ ደግሞ የቀለም ሻምፖ አትጠቀሚም ብለው ብዙ ሰዎች ሲጠይቁኝ፣ እኔ መልስላቸው ምንድን ነው፣ እኔ ሽበቴን እወደዋለሁ ግን ሰላሳ ፐርሰንት ስሄድ መጠቀም እጀምራለሁ ብላቸው ግን ግን ከምነግራችሁ ቀለም ከምቀባና ይህን ከምጠቀም ቀለም ብቀባ እመርጣለሁ። ወይ ደግሞ ይህንን ቀለም ምን አይነት ሰዎች ናቸው መጠቀም ያለባቸው የሚለው ወደ ተነሷበት ሀሳቢ እንሂድና ይህን ቀለም መቀባት ያለባችሁ ሰዎች አንደኛ ጸጉራችሁ ሽበት ያልጀመራችሁ፣ ሽበት ምንም አይነት ሽበት ያልጀመራችሁ አንድ ሽበት እንኳን ያልወጣባችሁ ወይ ደግሞ ትልልቆች ሰዎች የሉም። እኔ አሁን ይህን ሽበት ያስመጣው ለእናቴ ይሄን ያስመጣው ይሄን ሻምፖ ያስመጣው ለእናቴ እልክላት ነውና አንድ እልክላታለሁ፣ ተጨማሪ ደግሞ ሶሳሌ ደግሞ እልክላታለሁ ማለት ነውና፣ ይሄን ሻምፖ ወይ ደግሞ ሙሉ በሙሉ ጸጉራቸው ሽበት የለበሰባቸው ሰዎች ይሄን መጠቀም ያለባችሁ እንጂ ገና አንድ ሽበት የጀመራችሁ ሰዎቻችን ሽበት እናጠፋለን። አሁን እንደሰማሁት ከሆነ ወይ ደግሞ ብዙ ሰው ውስጥ ግንዛቤ ያለው እኛ ኮሚኒቲ ላይ ብዙ ሰዎች ሽበት የሚያጠፋ ሻምፖ መጥቷል፣ ሽበት የሚያጠፋ ሻምፖ መጥቷል አይደለም? ሽበትን ይሄ በጣም አያጠፋም። ሽበትን የሚያጠፋ ነገር የለም። ከዚህ በፊትም ብዙ ሰርች ይላችኋለሁ። አት እንትን አትበሉ፣ በቃ አትሞኙ፣ እራሳችሁ አክሰፕት አድርጉት። ወይ ሽበትን ማስጠማጥፋት አትችሉም፣ ግን እንዳይበዛባችሁ ማለት ትችላላችሁ። ከድሮም ነው የምናገረው፣ ሽበት የሚያጠፋ ነገር በታብሌት መልክ መጥቷል፣ በተለያየ በመርፌ መልክ መጥቷል፣ ግን ሽበትን የሚያጠፋ ነገር የለም። ሽበትን እኛ የኑሮ ስታይላችን ይወስናል። እስትረስ መቀነስ ይኖርብናል። ጭንቀትን ማስወገድ የተለያዩ ነገሮች አሉ። ሽበት ይሁን ሽበትን እናዘጋይበት የምንችለው ግን በዚህ ሻምፖ ብቻ ሽበትን ከነስሩ ከነመሰረቱ አታጠፉ። ሽበት የጀመራችሁ አትጠቀሙት እና ደግሞ ሽበት የጀመራችሁ ሰዎች አትጠቀሙት። ሽበት ያልጀመራችሁ ሰዎች እና ሽበት ደግሞ ሙሉ በሙሉ ጸጉራቸው ነባሶች ተጠቀሙት። ይሄ ማለት እፈልጋለሁ እንጂ ሽበት አያጠፋም። ሽበትን ምንም ከሽበት ጋር ምንም እንደሄ ለምን ሽበት በጣም ያበዛል። ከተጠቀማችሁት ሚድል ኤጅ ላይ ያላችሁ ሽበት እንደጀመራችሁ ከሆነ ሙሉ ፀጉራችሁ ሽበት ነው የለብሰው እና ተጠንቀቁ። ይሄ ሻምፑ ስትገዙ ግን ለእናቶቻችሁ የምትገዙ ካላችሁ ወይ ደግሞ ወጣቶችን ብላችሁ ጸጉራችሁ በጣም ጥቁር እንዲል የምትገዙ ካላችሁ ሰዎች ሰዎች ካላችሁ ገብታችሁ ከኔ ቦክስ ላይ ግዙት ይጠቅማችኋል። እና ደግሞ ስትጠቀሙ ደግሞ በአንድ ጊዜ አለም ይሄ በአንድ ጊዜ ዩዝ ጸጉራችሁን ጥቁር አያደርግም። በየጊዜው በየጊዜው ስትጠቀሙት እያተኮረው ይሄዳል፣ እንደሚባለው ነው። በጣም ዳርክ ደግሞ አያደርግም። ለምታዩት ማስታወቂያ ላይ ሰው እንደሚያወራለትም አይደለም። እና ይህ ማለት ይፈልጋለሁኝ። አመሰግናለሁ። በጣም ቴንኪው ስለምትገዙኝ። ግን ደግሞ ከልቤ ነው አመሰግነው። ባባይ